እየቀረ እኮ ለምን ምንም ለሰኒ ስልኳን ልንሰጣት ነው እንዴ? እንደዚህ ያቅዳችሁበት ማትቀሩ ሂዱ። አይ በቃ ነገ እንሄዳለን። የምትሄድበትን ቦታ ባላውቅም ግን ያው ጉጉታችሁ ጥሩ ቦታ እንደምትሄዱ ያስታውቃል። በቃ ነው እሰጣታለሁ። እውነትህን ነው ክብሩ? አዎ እህትና ወንድሜ ከሚደብራችሁ እኔ በሰደብ ይሻለኛል። በእውነቱ በመቅረታችን ሚስት የደብራት ነበር በቃ በር ላይ ጠብቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ በፅናት ድራማ በክፍል ሰባ ሶስት መተናል እናም እንግዲህ ሰናይት ከእህቷ ጋር ታወራለች። ሰናይት ከእህቷ ጋር በምታወራበት የስልክ ንግግር በምታደርግበት ጊዜ እቤት እንዳልነበረችና ወደ ጎረቤት ለቅሶ እንደነበረ ስትነግራት ነበረ። እህትየዋም እንግዲህ ይህንን የሰማችው ማህበራዊ ግንኙነቷን ፈጽሞ አልወደደችላትም። እናም እንግዲህ ከማንም ሰው ጋር ግንኙነት እንድታደርግ ከማንም ሰው ጋር መቀራረብ እንደሌለባት አስጠንቅቃ ስትነግራት ነበረ። ይህንን ነገር ሰናይት ከድሮውም እንግዲህ የእህቷን ሕመም ያማታልና እሷንም አጥብቃም ትቃውሞም ትፈራም ነበረ። እናም እንግዲህ ብቸኛ ጓደኞቿ እንግዲህ እነ ጽናት ናቸው። እናም እንግዲህ እህትየዋ ከማንም ሰው ጋር ግንኙነት ሊኖርሽ አይገባም በማለት እንግዲህ ትነግራታለች ማለት ነው። ይህንን እንግዲህ ሰኒ አእምሮዋ ብዙም አልተቀበለውም። ሁሉም ሰው እኮ የስልክ ንግግሯን ካረገች በኋላ ከራሷ ጋር መነጋገር ትጀምራለች። ሁሉም ሰው እኮ አንድ አይነት አይደለም፣ በማለትም እንግዲህ እኔ እኮ እንግዲህ ስንት አመት ሙሉ እስከ መቼ ነው የብቸኝነት ኑሮዬ ወይስ አልመጣች? በማለት እንግዲህ ሰናይት እጅጉን በጣም ሀሳብ ገብቷታል። እናም እኮ ሰው ነኝ እኮ ጓደኛ፣ የኔ የምለውም ሰው እኮ ያስፈልገኛል በማለትም እንግዲህ ስትናገር አስተውለናል ማለት ነው። እናም እንግዲህ እህትየዋ ከራሷ እንግዲህ ከደረሰባት ብዙ በደሎች፣ ስቃይ፣ መከራዎች የተነሳ ከሰዎች ጋር ያላቸውን ግንኙነት አጥብቃ ትጠላለች። ከራሷም አልፎ ሰናይት እህቷም ከማንም ሰው ጋር ግንኙነት እንዳይኖራት እንግዲህ አስጠንቅቃ ስትነግራት ነበረ። ሰናይት ግን እጅጉን በጣም የብቸኝነት ኑሮ ሰልችቶኛል፣ እንዴት ነው ከነ ጽናትስ ልለይ የምችለው የሚል ጥያቄ ገብቶባታል። በዛ መሃል እንግዲህ ጽናትም ስልክ ስትደውል ነበረ። ሰናይትም ስልኩን እንግዲህ ለጊዜው አላነሳችላትም። ተይኝ ተይኝ ጽናት ስትልም ነበረ እንግዲህ የሆነ ካፌ ቁጭ ብላ እንደዚ ስትል ቅዱስ እንግዲህ ያያታል። ሰናይት በማለትም ወደ እሷ ሄድና አብረው ተቀምጠው አንዳንድ ነገሮችን ሲያወሩ ነበረ። እናም እንግዲህ ቅዱስም እንግዲህ እኔ ስሜ ብቻ ነው እንጂ ቅዱስ ስራ የርኩስ ነው ሲላትም ነበረ። እንግዲህ ሰናይትም አንዳንድ ነገሮችን ያው ከሱ ጋር ንግግር ካደረገች በኋላ ተነስታ ትሄዳለች ማለት ነው። በሌላ በኩል እንግዲህ ፅናትዬ እንግዲህ አርግዛለች። ስለ ክብር ጉዳይ እጅግ በጣም ሲያሳስባትና ሲያስጨንቃት ነበረ በባለፈው ክፍል እንደተመለከት ነው። እናም እንግዲህ አሁን ላይ ደግሞ ይባስ ተብሎ እርግዝናም ተፈጥሯል ማለት ነው። የጽናት አባት እንግዲህ በወግ በማድረግ ነው ልጄ የምድርሽ በማለትም እንግዲህ ብለዋት ነበረ። ያንን ነገር ከአእምሯ በማድረግ እንዴት ነው በወግ በማድረግ አባዬ እኔን የሚድረኝ በማለትም እንግዲህ ክብር የሚባል ነገር አለ፣ እኛ አካባቢ ሴት ልጅ ከነ ክብሯ ነው የምትዳረው ስትልም እንግዲህ ለኪራ ስትነግረውም ነበረ። ኪራም እንግዲህ ታዳኮ ያው በሰርግ ባይሆንም እኮ ክብርሽን እኮ ለእኔን የሰጠሽው በማለትም እንግዲህ ሲላት ነበር። ለአንተ ብቻ ሳይሆን እንግዲህ እኔ ተወልጄ ባደግኩበት ማህበረሰቡ ማየት ይፈልጋል የደም ሻሽ የሚባል ነገር በማለትም ስትነግረው ነበረ አሁን ላይ እንግዲህ ያ ነገር እያሳሰባት ባለበት ታይም እንግዲህ እርግዝና የሚባለውም ነገር ተፈጥሯል ማለት ነው። ጽናትና ኪራይ ይሄን ነገር እንግዲህ ቼክ አድርገው ሲያውቁ፣ ምን ይፈጠራል? ግምትና ሀሳብ አስተያየታቸውን በኮሜንት አስቀምጡ። የጽናት አባትስ እንግዲህ ልጃቸውን ቦክ በማድረግ እንግዲህ መዳር ይፈልጋሉና እና በአደባባይ ላይ እርግዝና መፈጠሩን መኖሩን ሲያውቁ፣ እሳቸውስ ምን ይሆኑ ይሆን? እና ይህንን እንግዲህ ሁላቸውም ግምታቸውን እስኪ በኮሜንት አስቀምጡልን ማለት ነው። በሌላ በኩል ደግሞ ሰናይትና ክብሮም በየግላቸው አንድ ላይ ሲገናኙ ያው ጥሩ ነገር አይነጋገሩ አይጥና ድመት ሆነዋል። እናም እንግዲህ ነገር ግን ክብሮም ለብቻው ሰናይትን በጣም ያስባታል። ሰናይትን በሌላ በኩል ብቻዋን ሆና ክብሮምን ሰላሳ ጊዜ ታስበዋለች። እሷ ምንኛ ነው ክብሮምን የማስበው ሰላሳ ጊዜ በማለትም እንግዲህ ተመልክተናታል ማለት ነው። እንግዲህ እነዚህ ሰዎች እነዚህ ሁለቱ ሰናይትና ክብሮም ብለው ብለው እንግዲህ አንድ ላይ እንግዲህ መጣመራቸውና በፍቅር እንግዲህ መተሳሰባቸውን በቅርብ ጊዜ እንደሚያበስሩን ምንም ጥርጥር የለንም ማለት ነው። እናም እንግዲህ ክብሮም ሰናይትን በጣም የሚወዳት እንደሚወዳትም ሲነግራት ነበረ የሰው ዘር የሆነውን በሙሉ በጣም የሚወደው የምወደው ሲላክ ነበረ። ታዳኔን ትወድኛ አለክ እንዴ ስትልም ነበር እንግዲህ ሰናይት አንቺ ሰው አይደለሽም እንዴ ሲልም ምላሽ መልሶላታል። እናም እንግዲህ የናሆሚናት ወደ እነ ናሆም ቤት አምርተዋል ማለት ነው፣ ተከስተዋል። እናም መራዊት እንግዲህ መድኃኒቱ እየዋጠች ነበረ። በዛ አጋጣሚ ነበረ የናሆም እናት ወደ እነ ናሆም ቤት ያመሩት እና የደረሱት እያወሩ በነበረበት ታይም የምን መድኃኒት ነው በማለትም እንግዲህ ሲጠይቋት ነበር። አይንደው ዝም ብዬ ስትልም ነበረ መራዊት። እንዴት ነው መድኃኒት ዝም ብሎ የሚዋጠው በማለትም እንግዲህ የናሆም እናት ጥያቄያቸውን ቀጥለዋል። እንደው ራሴን አሞኝ ነው መድኃኒት የራስ ምታት፣ በማለትም እንግዲህ መራዊት መልስ ትሰጣለች። እናም የናሆሜ እናት መድኃኒት አታስለምጂ ስለምጂ፣ አትዋጪ በማለት እንግዲህ ሲነግሯትም ነበረ መራዊትም እንግዲህ እስኪ ቡና ላፍላና እንጠጣ እንጫወታለን ስትልም ነበረ። እናም ጥሩና ደስ የሚል ጊዜ አሳልፈዋል ማለት ነው እንግዲህ እና እናት የሚሆነውን የሚደረገውን እየተፈጠረ ያለውን ነገር መራዊትን እንግዲህ ፎሎ አፕ እየተከታተለች ትገኛለች ማለት ነው። እና እንግዲህ ተከስቶ እንግዲህ አንድ ላይ ሰብሰብ ብለው ሲጨዋወቱ ነበረ። እናም እናሆም እንግዲህ ግን መቼ ነው መቶ ቤቴን የሚያዩ? በማለትም ጥያቄ አቅርቧል። እናም እንግዲህ አባቱ እቤት እንደሌለ የሚሩበት እንደነበራባቸው ነገር ግን እኔ ምሄድ ስላልፈለኩኝ እናንተን ማየት ፈለኩኝና ወደ እናንተ መጣሁኝ፣ እና እሄዳለሁ በማለትም አይ ማያት አባዬ ከለለማ በቃ እዚሁ ስንጫወት እናድራለን ሲልም ነበረ ናሆም ማለት ነው። እናም እንግዲህ የናሆም እናት አይ ብቻውንማ ትቼው አላድርም እሄዳለሁ በማለትም እንግዲህ ጥሩና ደስ የሚል ጊዜ አሳን እያሳለፉ ተመልክተናል ማለት ነው። ጽናት እና ኪራ እንግዲህ በጣም ደስ በሚል ሁኔታ ላይ በተረጋጋ መንፈስ ይገኛሉ ማለት ነው። እናም እንግዲህ የናሆም እናት ጽናትን በጣም ወዳት እንግዲህ ስታደናንቃትም እንግዲህ ተመልክተናል ማለት ነው። መራዊትም ኪራን እኮ እንዴት አድርጋ እንደተንከባከበችው እና ከጎኑ እንዴት ሁና እንዳጽናናቸው ብታይ በማለት እንግዲህ ስትናገርም ነበር። የናሆም እናትም በጣም ትደነቃለች። በጣም ምርጥ በጣም ምርጥ ልጅ ነች። በሰርጓ ጊዜ ይሄ ነገር ተከስቶ እንኳን ምንም ሳይመስላት እንግዲህ ከኪራ ጎን ቁማ ኪራን ማጽናናቷ በጣም ነው ደስ የሚለው። በማለትም እንግዲህ በናሆም እናት እንግዲህ ጽናት ተወዳጅነትን አግኝታለች። ጽናትን እንግዲህ ሁሉም ሰው ይወዳታል። አስተዋይ ናት፣ አርቆም አሳቢ ነች እና ነገራቶችን በመልካም መንገድ እና የመፍትሄም ሰው ስለሆነች ብዙ ሰው እንግዲህ ይወዳታል፣ ያድንቃታል፣ ያያት ሁሉ ማለት ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካቾች፣ ስለዚህ ቻናል አዲስ ይሆናችሁ ቻናሉ ላይክ፣ ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው። እናም እንግዲህ ፅናት እና ኪራ እርግዝናውን እንግዲህ ሲያውቁ ምን የሚወስኑ እና ምን የሚከሰት ይመስላችኋል? አባትየውስ ወጉን ማድረጉን የሚጠብቀው አባትየው ምን ይላቸው ይሆን? እናም እንግዲህ ሰናይት እና ክብሮምስ መጨረሻቸው ምን ይሆን የሚለውን እንግዲህ ውድ እና የተከበራችሁ አርማይ ተመልካቾቼ ሁላችሁም ሀሳብ፣ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። ለዛሬ እንግዲህ የነበረን ቆይታ ይህን ይመስል ነበረ፣ የክፍል ሰባ ሶስት ቆይታችን። እናም እንግዲህ ለነበረን ጊዜ ለነበረን ቆይታችን በጣም አድርጌ እያመሰገንኳችሁ ለዛሬ እዚህ ላይ አበቃለሁ። በቀጣይ ክፍል ደግሞ እስክንገናኝ ድረስ ሁላችሁም ባላችሁበት ሰላማችሁ ብዘት ይብል ባይ።